ኢትዮጵያ የተካተተችበት የራሳቸውን አደገኛ የጦር ድሮን የሚያመርቱ አምስት የአፍሪካ ሀገራት። በአህጉራችን አፍሪካ ውስጥ የሚገኙ የተለያዩ ሀገራት በኢኮኖሚ በማህበራዊ እንዲሁም ደግሞ በተለያዩ ዘርፎች በፍጥነት እያደጉ ይገኛሉ። በመሆኑም ታዲያ ይህም ይበል የሚያሰኝ ሲሆን በተለይም አሁን ላይ በድንበር አስከባሪ፣ በወታደራዊ የስራ ዘርፍ፣ በዘመናዊ ጦር መሳሪያዎች ዙሪያ ብዙ ስራዎች እየተሰሩ ይገኛል። አንድ ሀገር በአየር ኃይል ውስጥ እጅግ የተራቀቁ ዘመናዊ ጦር መሳሪያዎችን ማካተት ሉዓላዊነቱን ለማስጠበቅ ብሎም ደግሞ በሌሎች ተቀናቃኝ ሀገሮች ተፈርቶና ተከብሮ እንዲኖር ያስችለዋል። ምንም እንኳን አፍሪካ ከፍተኛ መጠን ያለው ሰው አልባ አውሮፕላኖችን አስመጪ ብትሆንም አሁን ላይ ግን አህጉራችን አፍሪካ እነዚህን ሰው አልባ አውሮፕላኖችን በሀገር ውስጥ ማምረት መጀመሯ ትልቅ የምስራች ነው። በዚህም ታዲያ በርካታ የአፍሪካ ሀገራት የስለላና የጦር ድሮኖችን በሀገር ውስጥ ማምረት ላይ ይገኛሉ። ድሮኖች የድንበር የደህንነት ሁኔታ ለማስጠበቅና ለመቆጣጠር ወሳኝ ሚናን ይጫወታሉ። በመሆኑም ታዲያ ኢትዮጵያም የድሮን ቴክኖሎጂ ኢንዱስትሪን ተቀላቅላለች። ከራሷም አልፎ ለሌሎች ሀገራት መሸጥ ጀምራለች። በመሆኑም በዛሬው ዝግጅታችን ኢትዮጵያን ጨምሮ አምስት የራሳቸውን የጦር ድሮን የሚያመርቱ የአፍሪካ ሀገራትን በደረጃ የምናደርሳችሁ ይሆናል። በቆይታችንም እኚህን ዘመናዊ ጦር ድሮኖችን የሚያመርቱ የአፍሪካ ሀገራት እነማን እንደሆኑና በስንተኛ ደረጃ ላይ እንደሚገኙ ምን ምን የድሮን አይነቶችን እንደሚያመርቱ የድሮኖቹን ስምና የማጥቃት ብቃታቸውን ጨምሮ ስለ ድሮኖቹ አመራረት አስደናቂ መረጃዎችን ዘነተናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እንሸጋጋችሁ አምስተኛ አልጄሪያ። በመጀመሪያ በዚህ ዝር ከአህጉራችን አፍሪካ የራሷን የጦር ድሮን በማምረት በአምስተኛ ደረጃ ላይ የምትገኘው ሀገር አልጄሪያ ናት። ሀገሪቷ ከቻይና ኤሮስፔስ ኢንዱስትሪ ጋር በመተባበር በሀገር ውስጥ የስለላና የጦር ድሮኖችን ማምረት የጀመረች ሲሆን ይህም መሆኑ ደግሞ ሀገሪቷ ከዚህም ቀደም በውጭ ሀገር ላይ የነበራትን ጥገኝነት እንዲቀንስም ምክንያት ሆኗል። በዚህም አልጄሪያ አሁን ላይ ደብሊጂ 700 የተሰኘ የጦርና የስለላ ድሮን በማምረት ላይ የምትገኝ ሲሆን ይህ አደገኛ ድሮንም በቅርብ ጊዜ ውስጥ ወደ ስራ እንደሚገባም የተነገረው። እኚህ ድሮኖችም ከ100 ኪሎ ሜትር ርቀት ላይ ኢላማዎችን ዶግ አመድ ማድረግ የሚችሉ ሲሆን ድሮኖቹ ለሀገሪቷ አየር ኃይል ትልቅ አስተዋጽኦ የሚያበረክቱም ናቸው። አልጄሪያ ከቻይና ቱርክና አሜሪካ የተለያዩ ጦር ድሮኖችን የምታስገባ ሲሆን በአጠቃላይ ሀገሪቷ የ121 ድሮኖች ባለቤት መሆኗም ተዘግበዋል። አራተኛ ኢትዮጵያ። ከአፍሪካ ሀገራት የጦር ድሮንን በማምረት በአራተኛ ደረጃ ላይ የምትገኘው የእኛዋ ኢትዮጵያ ናት። እንደሚታወቀው ሀገራችን ኢትዮጵያ የራሷን የጦር ድሮን ማምረት የጀመረች ሲሆን ከሰሞኑም እንደሚታወሰው በሀገራችን እስካ ዊንግ ኢንዱስትሪ የተባለ ሰው አልባ አውሮፕላኖችን ለንግድና ወታደራዊ አገልግሎት የሚያመርተው ግዙፍ ኩባንያ ተመርቋል። በዚህም ኢትዮጵያ የዘመናዊው ዓለም የመሳሪያ ኢንዱስትሪን በመቀላቀል ተአምር ሰርታለች። በዚህም ታዲያ ድሮኖቹ ለውጭ ገበያ ስለሚቀርቡ ሚሊዮን ዶላሮችን ታገኝበታለች። ኢንዱስትሪው ኢትዮጵያ በጸጥታና ደህንነት ዘርፍ በቴክኖሎጂ ራሷን ለመቻል የጀመረችው ጥረት አካል ነው የተባለም ሲሆን ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችላት አቅም እየገነባች መሆኑም የተነገረው ድሮኖቹ መረጃ ለመሰብሰብ ለመከላከል አቅም እንዲሁም ደግሞ ለማጥቃት እንደሚውሉም የተገለጸ ሲሆን ኢንዱስትሪው ድሮኖቹን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስለው አቅም እንዳለውም ተነግሮለታል። በተመሳሳይ መረጃ ከዚህ በተጨማሪም ሀገራችን ኢትዮጵያ በመከላከያው ኃይል የሚገጣጠሙ ቻይናና ቱርክ ከሚያመርታቸው አደገኛ የጦር ድሮኖች በብቃትም ሆነ በጥራት የማይተናነሱ ድሮኖችን ለማምረት ማቀዷም ይታወቃል። በመሆኑም ታዲያ እነዚህን ድሮኖች ኢትዮጵያ እንድታመርት እያገዘች ያለችው ሀገር ቱርክ መሆኗም ተነግሯል። በዚህም የቱርክ የድሮን ማምረቻ ካምፓኒዎች ኢትዮጵያ ለራሷ ለምታመርተው ድሮን ግባት የሚሆኑ ቁሳቁሶችን በማቅረብ ላይ ይገኛሉም ተብለዋል። ይህ ፕሮጀክት ነጋሽ በሚል ስም ድሮፒያን አቆጣጠር በሀያ አስር ተጀምሮ በተለያዩ አለመግባባቶች ተቋርጦ የነበረም ሲሆን ነገር ግን ፕሮጀክቱ አሁን ላይ በአዲስ መልኩ ስራ መጀመሩም ነው የተነገረው። ድሮኖቹን ማሊያዝ በሚል ስያሜ ዲዛይን ያደረጋቸው የቱርክ ካምፓኒ እንደሆነም የተነገረ ሲሆን ድሮኖቹ ከሩሲያው ሮልስታት ኦርድሮን ጋራ ተመሳሳይ እንደሆነም ተነግሯል። ይህ አስደማሚው ኢትዮጵያዊ ድሮን ከወደ አፍንጫውና አንገቱ አካባቢ ከባይራክተር ቲቪ 2 ጋራ ተቀራራቢ መሆኑም ተነግሯል። ታዲያም ቅርብ ጊዜ ሀገራችን ኢትዮጵያ ማምረት የምትጀምረው ይህ አደገኛ ድሮን የውጭ ጠላትን የሚያደባይበት መሳሪያ በክንፎቹ ስር የሚታቀፍ ሲሆን ምን ያህል ክብደት መሸከም እንደሚችል መረጃው አልተገኘም። ሀገራችን ኢትዮጵያ ከዚህን ቀደም ቱርክ ሰራሽ ባይረክተር ቲቢ ሁለትን፣ ባይረክተር አኪንጂ ሰው አልባ ድሮንን፣ ቻይና ሰራሽ ዊንግ ሎንግ ዋን ድሮንና ሲኤች ፎር አደገኛ ድሮንን እንዲሁም ደግሞ ኢራን ሰራሽ ሞዋጃር ስድስት ድሮኖችን የታጠቀች ሲሆን አሁን ላይም በሀገር ውስጥ በራሷ ልጆች እጅግ አደገኛ የጦር ድሮኖችና የስለላ ድሮኖችን ማምረት መጀመሯ ለሀገራችን ትልቅ የምስራች ነው። ኢትዮጵያ ሀገራችን እኚህ ድሮኖች መስራቷ ብቃቷን የሚያሳይ ሲሆን እንዲሁም ደግሞ ጥቅሟን ለማስጠበቅ ጠላቶቿን ለመከላከልና ለሚመጡ አደጋዎች ቆራጥ ምላሽ ለመስጠት ያላትን ቁርጠኝነት የሚያሳይ ነው። ሶስተኛ ናይጄሪያ። ከአህጉሯችን የራሷን የጦር ድሮን አምርታ የምትጠቀመው ናይጄሪያ በዚህ ዝር በሶስተኛ ደረጃ ላይ ትገኛለች። ናይጄሪያ እንደዚህ ያጉሚ ያሉ የጦር ድሮኖችን የምታመርት ሀገር ስትሆን በአጠቃላይ የ177 ድሮኖች ባለቤቶቹ ሀገሪቷ የተለያዩ አደገኛ ድሮኖችን ከሌሎች ሀገራት ለምሳሌም ከቻይና፣ እስራኤልና አሜሪካ ካሉ ሀገራት ታስገባለች። የናይጄሪያ አየር ኃይል ቴክኖሎጂ ተቋም ከፖርቹጋሉ ዩኤ ቪዥን ጋራ በመተባበር ከዚህ ቀደም ጽያ ጉሚ ድሮኖችን ጨምሮ ሌሎች ሰው አልባ ድሮኖችን የሚያመርት ሲሆን ይህ አደገኛ ድሮን የተነደፈው ለስለላ፣ ለባህር ላይ ጥበቃ፣ ለአየር ሁኔታ ትንበያና ለውጊያም የሚያገለግል መሆኑ ተነግሯል። ናይጄሪያ ከቻይና እስራኤልና አሜሪካ ዊንግሎንግ ሁለት ch ፎር ቢኤስ ባይራክተር TB2 እና ሌሎች ሰው አልባ አውሮፕላኖችን የምታስገባ ሲሆን በአጠቃላይም ሀገሪቷ 177 ድሮኖች እንዳሏትም ይነገራል። ሁለተኛ፣ ሞሮኮ። በመቀጠል ሌላኛዋ የራሷን የጦር ድሮን በማምረት በዚህ ዝርዝር በሁለተኛ ደረጃ ላይ የምትገኘው ሀገር ሞሮኮ ናት። ሞሮኮ ከእስራኤልና ከቱርክ ኩባንያ ጋር በመተባበር የተለያዩ አይነት የጦር ድሮኖችን ታመርታለች። በአሁን ጊዜም ሀገሪቷ በወታደራዊና በስለላ ላይ ያተኮረ ሰው አልባ አውሮፕላኖችን በብዛት የምታመርት ሲሆን በዚህም ሀገሪቷ በድሮን ኢንዱስትሪ ከአፍሪካ ቀዳሚ ለመሆን እየሰራች መሆኗንም ገልጻለች። ታዋቂው የቱርክ ሰው አልባ አውሮፕላኖች አምራች የሆነው ባይካር በሞሮኮ ውስጥ አትላስ ዲፌንስ የተሰኘ ቅርንጫፍ በማቋቋም ፋብሪካው በድሮኖች ዲዛይን ምርትና ጥገና ላይ በማተኮር የተለያዩ ድሮኖችን በማምረት ላይ ይገኛል። እኚህ በፋብሪካው የሚመረቱ ሰው አልባ አውሮፕላኖች ለሁለቱም ወታደራዊ ኢላማዎች ማለትም ለክትትል፣ ስለላ እና ለልዩ ተልእኮዎች እንዲሁም ደግሞ መረጃ ለመሰብሰብ የሚያግዙም ናቸው። የሞሮኮ አትላስ ኩባንያ በየዓመቱ አንድ ሺ ድሮኖች ለማምረት ያቀደም ሲሆን ይህ እርምጃም ለሞሮኮ የመከላከያ ኢንዱስትሪያላይዜሽን ትልቅ እርምጃ ከመሆኑን በተጨማሪ ከውጭ በሚገቡ ምርቶች ላይ ያለውን ጥገኝነትን መቀነስ፣ ሀገሪቷን ለአፍሪካ ገበያዎች ቁልፍ ላኪ የሚያደርጋትም ነው። በአጠቃላይ ሞሮኮ የ233 ድሮኖች ባለቤት ስትሆን ሀገሪቷ ከሌሎች ሀገራት እንደ ቱርክ ሰራሽ ባይራክታር ቲቪ ሁለት ሰው ሰራሽ አውሮፕላኖች ያሉ የላቁ ወታደራዊ አውሮፕላኖችን ትታጠቃለች። አንደኛ ግብጽ። በመጨረሻም በዚህ ዝር በአንደኝነት ደረጃ ላይ የምናገኘው ለራሷ የጦር ድሮንን የምታመርት አፍሪካዊት ሀገር ግብጽን ነው። ግብጽ ለተለያዩ ተልእኮዎች እንደ የስልላ የታጠቁ ድሮኖችና ና የድንበር ጥበቃ ስራዎችን የሚሰሩ የተለያዩ እጅግ አደገኛ ድሮኖችን ታመርታለች። ግብጽ ከምታመርታቸው የጦር ድሮኖች መካከል ዋነኞቹ ኦክቶበር ስድስት ና የተለያዩ በርካታ ሰው አልባ አውሮፕላኖችን ታመርታለች። በዚህም ታዲያ ሀገሪቷ የራሷን ሰው አልባ አውሮፕላኖችን በማምረት ከአህጉራችን አፍሪካ ቀዳሚዋ ሀገር ናት። ከዚህም ቀደም በተለያየ ጊዜ እንደ ግብጽ መከላከያ ኤክስፖ ባሉ ዝግጅቶች ላይ በሀገሪቷ የተሰሩ ድሮኖች ለእይታ በቅተዋል። በመሆኑም ታዲያ እኚህ በሀገሪቷ የሚመረቱት ድሮኖች ሚሳኤሎችንና ስማርት የአየር ላይ ቦምቦችን ጨምሮ የተለያዩ ተተኳሽ መሳሪያዎችን የመሸከም አቅም ያላቸው መሆኑም ይነገራል። በአረብ ኢንዱስትሪላይዜሽን ኩባንያና በግብጽ ወታደራዊ ቴክኒክ ኮሌጅ ትብብር የሚዘጋጁት እኚህ ድሮኖች እጅግ አደገኛ መሆናቸውም ይነገርላቸዋል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደተደስታችሁበትና ስለነዚህ ኢትዮጵያን ጨምሮ የራሳቸውን የጦር ድሮን የሚያመርቱ የአፍሪካ ሀገራት በቂ መረጃን እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።